ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ እኔ እንጃ በጣም የሚያሳዝንና አንዳንድ ነገር እያያችሁም እያለ እናንተ ደግሞ ደግማችሁ ያንን ነገር የምታረጉ እህቶቼ ባካችሁ፣ ወደ ራሳችሁ ተመለሱ። በመጀመሪያ ደረጃ እኔ የምነግራችሁ ነገር ቢሆን የሩታም ሆነ የአብርሽ ደጋፊዎች ማለት ነው። በቃ አብርሽ እና ሩታ አንድ ናቸው። ለምን አንድነትን አትፈልጉም ማለት ነው። በተለይም ደግሞ ዛሬ ዜድ ቤት የተኮመንተ ኮሜንት እና በጣም ነው የሚያሳፍረው። እውነት እዚህ ጋር ዩቱበር አይደለም። ሩታን የሚሸጣት ወይም ሩታን አሳልፈን የምንሰጣት እኛ ዩቱበሮች አይደለንም። ሲቀጥል እዚህ ጋር ዜድ እንበልና እንደው ጥፋተኛም ብትሆን ዜድ ምንም ያጠፋች ነገር የለም። ይፋ ተደርጓል። እኛ ሩታ እርጉዝ መሆኗ ማለት ነው ዛሬ አይደለም። እኛ በአካል አይተን ያለችን ነገር ሩታ የተናገረችን ነገር በራሳችን በአንደበታችን ነው ያለው። ስለ ሩታ ብዙ ነገር እናውቃለን ማለት ነው። እውነቴን ነው የምላችሁ። በተለይ ደግሞ ሞር እኛ እኔና ሩታ የተለያዩ እህቶቹ ከተገናኘን በኋላ ስለ ብዙ ነገር ማታውቁት ነገር አለ። ግን ያንን ነገር እኛ ሚዲያ አውጥተን መናገር አንፈልግም። ለምን? ስለምንወዳት ስለምናደንቃት እንደ ማንኛውም ሰው አውጥተን ሩተን አሳልፈን ለሰው መስጠት አንፈልግም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዙ ትረፍርፉ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦ ሆኑ እና እባካችሁ ምን ልላችሁ ፈልጌ ነው ማለት ነው። እዚህ ጋር አንዳችን ብንጠፋ ለምሳሌ ዛሬ ዜዱዬ ብታጠፋ ከዛም ዜዳ ጥፍታለች ብላችሁ እናንተ ሌላ ነገር እያደረጋችሁ ለሰው አይዲያ ለሰው እንኳን እንኩበላት በላት ስደቧት እያላችሁ ደግሞ ሌላ ኮሜንት መጻፍ የለባችሁም። በቃ አላ አልሐምድሊላህ። አሁን ብዙ ነገር አለ፣ በውስጥ መስመር አለ። በቃ እውነት ሩታን የምትወዳት ከሆነ ሩታን የምታደንቋት ከሆነ እንደዚህ ያሳልፋችሁ የሚያስጠላ ኮሜንት ከመስጠታችሁ በፊት እንደምንም ብላችሁ ዜድን አፈላልጋችሁ ዜድ እህቴ እያጠፋች ነው እንደዚህ እንደዚህ ነገር ለምን አረግሽ ብትሉ መልካምነት ለራሳችሁ ነው እንጂ ለማንም አይደለም። እውነት እና በዜድ ስለ ሩታ እርግዝና ወጥታ ስለተናገረች አይደለም በሌላ አይዲያ ነው እናንተ በሌላ ነገር ነው ዜድ ልትወቅሳት የተገባው እንጂ ዛሬ ሩታ እርጉዝ መሆኗ። ሩታ እኮ እርጉዝም ብትሆን እኮ እዚህ ጋር ሰው ሰራሽ አይደለም፣ ተፈጥሮ ነገር ነው አይደል? ወይም ዛሬ ሩታ ተነስታ ከመሬት ተነስታ አለም በሌለበት ሀገር አርግዛ አይደለም የመጣችው እንዴ ይሄንን ኮሜንት እየተከታተሉ ነው ሌላም የሚጠሏት ማለት ነው ገደል እንድትገባ የሚፈልጉ አንዳንዶች ማለት ነው ምንድነው ሲሏት የምትሰሙት አሁን ልጅዋ ዝሙት ልጅ ነው ምንም ነገር አያገባችሁም የምንም የምንም ልጅ ይሁን አባታቸው ምክንያቱም ሩታ ፈቅዳ ከተቀበለች አብርሽ ፈቅዶ ከተቀበለ ከነሱ ሌላ ማን ይሆላል በእናንተ በእንደዚህ አይነቶች ማለት ነው እውነት ትላንትና አብርሽ ሲስቁባችሁ ነበረ እንደዚህ አይነት አታርጉ እንደዚህ አይነት ነገር ይፋ አታርጉ ማለት ነው። ሲቀጥል ዜድ ምንም ያጠፋችው ነገር የለም። የተባለችው የተነገራትን ነገር ነው የተሰራው። ብሰሪ ምንም ችግር የለውም። በቃ አለቀ እኮ ይፋ አረጉ እኮ። ሲቀጥል ዜድ ሳትናገር በፊት አንድ ጥያቄ ልንገራችሁ። ዜድ ወታ እርጉዝ ናት ሳትል በፊት ኮሜንት ሁሉ ምን ነበረ ሲባል የነበረው? ሩታ እርጉዝ ናት፣ ሩታ እርጉዝ ናት። ያልተባላለ ብዙ ሰው እየተናገረ ነበረ፣ ግን ዛሬ ዜድ ተነስታ ዩቱበር ስለሆነች እና የደስታዋን ደስ ብሏት ከምንጫ የመጣ ከልቧ የመጣ ደስታ ቪዲዮ ስለሰራች ለዶራር ሸጠቻት የሚባልበት ምክንያት ምንም አይነት ነገር የለም። እና እባካችሁ ሩታን የምትወዱ ሩታን ፕሮፋይል አድርጋችሁ ያላችሁ ብዙ የምትናገሩ መጥፎ ቃላት አለ ማለት ነው። እና ሩታን ጠላት እንዳለባት እያወቃችሁ አሳልፋችሁ ለሰው አትስጡ። በቃ እኛ ካጠፋን ዩቱበር ነን። በእርግጥ ልናጠፋም እንችላለን ማለት ነው። ግን እዚህ ጋር ማለት ከብር ይልቅ እኛ ከዶላር ይልቅ ሩታን የምንወዳት ለምን ብትሉ፣ ሩታ ነገ በሰው አፍ ገብታ የሆነ ነገር ብትሆንብን እንኳን አላ ይጠብቃትና አንድ ነገር ብትሆንብን ሩታን የመሰለች መልካም ሩታ የመዘለች ህዝቡን የምታንቀሳቀስ እህት አናገኝም፣ ልጅ አናገኝም። ብር እኮ ቢጠፋም ይመጣል አይደል? ዶላር ቢሄድ እኮ ይሄዳል ለምሳሌ አንድ ነገር ልንገራችሁና፣ ለሩታ እናት ሂደን ማለት ነው ሩታ እንደዛ መልካም ልጅ ነበረች፣ ማዘርዬ የሩታን አይነት መልካም ልጅ እስቲ ውለጅልኝ ብትሉ አትወልዳለች? አትወልድም። ምክንያቱም ከሁሉም ነገር ሰው ይበልጣል። ለሰው ቦታ ካላችሁ ሰውን የምታደንቁ የምትወዱ የምትወዱ ከሆነ በቃ ለዛ ለምትወዱት ሰው ቦታ መስጠት አለባቸው። ሲቀጥል በአሁን ሰዓት ቴሌግራም አለ፣ ኢሞ አለ፣ ዋሳፕ አለ፣ የተለያየ ነገር አለ። ካጠፋን ጥፋታችን ካያችሁብን እንደዚህ በአደባባይ ወታችሁ ሩታን ለዚህን አለቻት፣ እንደዚህ አለቻት ከምትሉ ወታችሁ እኛን መምከር ትችላላችሁ። ብዙዋችሁ አሉ። ለምሳሌ ዜድን ከፈልጋችሁ እኔን ቁጥራን ብጠይቁኝ መስጠት እችላለሁ። እኔ ካጠፋው ደግሞ ዜድን ብጠይቁ መስጠት እንችላለን ማለት ነው። እንደዚህ አድርገን እኛ አህተማሞች መመካከር እንችላለን እና ነገሩን በአጭር ነገር መቋጨት እንችላለን ማለት ነው እና ውድ ቤተሰቦቼ፣ እንደዚህ አይነት ነገር ይቅርብን። ሁለቱ ተዋደው ተፋቅረው እስከሆኑ ድረስ በቃ ሩታን ከልባችሁ የምትወዳት ከሆነ ለሩታ እንኳን አስቡላት። በቃ አሳልፋችሁ እንደዚህ አይነት ኮሜንት አት ኮሜንቱ ማለት ነው። ሲቀጥል ደግሞ ወደ ሉሉ ጋር ስመጣ ደግሞ ሉሉ እና ቲጂ ምን አረገችሽ? ሲቀጥል ሉሉ ማለት እኔ ስለሷ ብዙም ነገር መናገር አልችልም። ቢሆን እንኳን ሉሉ እኛን ብትወቅሺ፣ እኛን ብትሰድቢ፣ እኛን ያልሆነ ነገር ብትናገሪ፣ ምክንያቱም አንዴ ባጠፋሽ መክረነሽ መክረንሽ እምቢ ብላሻል። እና በሰው ልጅ በአሁን ሰዓት ደግሞ በልጅ ባይቀለድ ልጅ በልጅ ላይ አላህ በሰጠር ራህመት አላህ ሆኖ ብሎ ተቀበሉ እንኩ ለእኔ ስጦታ ሰጠዋችሁ ላላቸው ልጆች በሱ ነገር ስትከራከሪ አንዳንድ ነገር እየታነነ ቪዲዮም እየሰራብሽ ነው። ከዚህ በፊት ምንም ነገር አናለሽም እና ቢያንስ እንኳን ቲጂ ምንም አላለችም እውነት። አንዳንዴ እንኳን የምትሰሪው ቪዲዮ አይምሮሽን ምንድን ነው ምሰራው፣ ያስጠላብኛል፣ ይደብርብኛል ብለሽ አስተዋል ማየት አለብሽ። እና ለቲጂ ማለት ለዜድ ማንኛውም ነገር ብታደረግላት አንቺ አይመለክትሽም። ለአብርሽም፣ ለሩታም የፈለገች ነገር ብታረግ አንቺ አይመለከትሽም። ምክንያቱም ሚዲያ ላይ ወታ ሉሉ ብላ ስምሽን አትጠራም። ቤትሽን መታ ኮሜንት አትኮመንትልሽም። እና የነገር ጥማት ያለባችሁ እንደዚች አይነት እኔ አይቼም አላቅም። እውነት ከአንዱ ስትዘጋግ አንዱ ትመጣለች እና ቲጂ ማለት ሰላም፣ እውነት ማንም እህቶች ይጠይቅ የሚወዷት ምርጥ ልጅ የዋህ ልጅ እህትነትን የምትወድ እህትነትን የምታከብር ለሰው የምትሳሳ ልጅ ናት። እና ዛሬ ቲጂ ምን ስላረገችሽ ነው ይህን አክል የምትሳደቢበት? አንቺ እኔ እንጃ ስትረገዥ ራሱ አንቺ ከስድብ ጋር እንደዚህ ተጨማላልቀሽ ነው መሰለኝ ያደግሽው ማለት ነው። እና በዚሁ አጋጣሚ በጣም ይደብርብሻል፣ በጣም ያስጠላብሻል ማለት ነው። የሩታ ልጅ ምንም ምንም ምንም ይሁን እኛ ደስተኛ ነን። እና ብርሽ ደስተኛ ናቸው፣ ሩታ ደስተኛ ናቸው። ከዚህ የበለጠ ምንም ነገር አንፈልግም ማለት ነው። ሲቀጥል አንቺ የምታደንጫት የምትወጃት ልጅ ግሬስሪ ፋሚሊ አንድ ቀን እንኳን ስለ እሷ መጥፎ ነገር ተናግሮ አያውቅም። ስለ እሷ የአንድ ነገር ተነስተን እኛ ከመሬት እንደዚህ አረገች አንልም። ለምን እሷ ምንም ነገር አላረገችንም። ለአንቺ ብለን ደግሞ እሷን መስደብ የለብንም፣ እሷንም ማክበር አለብን። እውነት አንቺ የራስሽን ሰው እንዳከበረልሽ ድንበር አልፈሽ ደግሞ የሰውን ሰው አትንኪ ማለት ነው። እስቲ በፈጠረሽ እንደ ዋላ ሂዥሽ ማለት ነው። እውነት ይህንን ቪዲዮ ሼር አድርጉላት እስቲ። በቃ ለቀቅበይ ኮሬጋ፣ እስቲ ሰላም ፍጠሪ። በቃ አንድ ሰው እኮ ተጣልቶ ስንት ይቅርታ ጠየቅሽ፣ ስንት ነገር አልሻ፣ ገና እንደ አዲስ አድርገሽ ዛሬ መጀመርሽ ምን ይሉታል? እና እኛ ሳይሆን ዜድ ሳይሆን ወይም የተለያዩ እህቶቼ ሳይሆን ሰውን ለዶላር የሚሸጠው እስቲ እንደ ሉሉ አይነት ምከሯት። ስልክ በውስጥ ካላችሁ ወስዳችሁ ይሄ ነገር ይደብርብሻል፣ ባሰማችሁ እንኳን በትትና አድርጋችሁ እሷን ለመንከር ሞክሩ። እኛን ሳይሆን ማለት ነው። እኛ ደግሞ ካጠፋን ደግሞ ምንም ችግር የለም። በኮሜንት ላይ እየገባችሁ አጥፍታችኋል፣ ሩታን በድላችኋል፣ አብርሽን በድላችኋል፣ ይህን ይህንን ነገር አስተካከሉ ካልን ካላችሁን ይኸው እጅ እግራችን ለእናንተ ማለት ነው። ግን በዚሁ አጋጣሚ ማለት ነው እንደዚህ መፈራረቅ ለምን? ምክንያቱም እኛ ብዙዋችሁ አላችሁ አብርሽና ሩታ ለምሳሌ የሩታ አድናቂ የሆናችሁ አብርሽን የምትጠሉ አብራው እንዳትሆን የምትፈልጉ አላችሁ። ለምን የአብርሽን ደግሞ እንደዛ? እነዚህ ልጆች በቆኮ ተዋደዋል። ደግሞ በክብር ተመርቃ በክብር ዛሬ አይደለም ስላረገዘች አይደለም። ሩታ ይብርቅ ሆነባችሁ ለምን? በሰው ልጅ ይሄን አክል ይቀናበታል? ኧረ እውነት የቅናት መንፈስ የተወጋ ይሆን? አሁን በጣም እያስባለን ነው። በጣም እህትና እህት የምጨክንበት ዘመን ይሁን እኔ እንጃ። በጣም በሚደብር ታይም ላይ ነው ያለ ነው። ለማንኛውም አላህ ሁላችንም ያስተካክለን፣ ልቦናችን ወደ ራሳችን ይመልሰን ነው የምለው።